ከተጋቡ ገና በሁለት ወር ጊዜያቸው ውስጥ ሚስቱን ስለገደለው አንድ ግለሰብ ትንሽ ዘግነን የሚል ነገር ነው። ያው በፍርድ ቤት ውስጥ ያለ ጉዳይ ስለሆነ የተወሰነ ነገር እናወራ። መልካም እንግዲህ በሁለት ወር ውስጥ እንግዲህ ሕጋዊ ሚስቱን የገደለው ተከሳሽ ነው የሚለው የፍትህ ውሳኔም አግኝቷል። በነገራችን ላይ አብይ ይሄው ወጣት ማለት ነው ገና ሁለት ወራቸው ነው በተጋቡ በዚህ ወር ውስጥ እንግዲህ ምን አይነት ለዚህ ጠብ የሚዳርግ ጉዳይ ቢያጋጥማቸው ነው ተብሎ እንግዲህ ብዙዎች መነጋገሪያም ሆኖበታል ማለት ነው። መገዳደሉ ምናልባት ያው በሌላ አስከፊነቱ እንደሚነሳ ሆኖ ሳለ በሁለት ወር ውስጥ ደግሞ ይሄ ወንጀል መፈጸሙ ብዙዎችንም በአነጋጋሪነቱ የቀጠለ ጉዳይ ነበር። ሆኖም ግን ወጣቱ ባለቤቱን ወይንም ደግሞ ሚስቱን በሁለት ወር ውስጥ አብረው በትዳር ከቆዩ በኋላ ከገደላት በኋላ የእስራት ውሳኔ ተላልፎበታል ተከሳሹ እንግዲህ አክሊሉ መላኩ ይባላል ባለቤቱ ደግሞ በእምነት ገረመው ትባላለች። በቦሌ አካባቢ ልዩ ቦታው የረርበር አለማየሁ ህንፃ አካባቢ በሚባሉ አካባቢ ነበረ፣ አብረው ሲኖሩ የነበሩት። ለሁለት ወርም እንግዲህ አብረው በትዳር ከቆዩ በኋላ አንድ ቀን ምሽት ለመዝናናት ከቤታቸው ይወጣሉ። በወጡበት አጋጣሚም ደግሞ ወደ ቤታቸው እያቀኑ ባሉበት ሰዓት ስቲል ወይንም ደግሞ እስካሁን ድረስ እንግዲህ ምክንያቱ ባልታወቀ ምክንያት ጠብ ይፈጠራል። ቤት ከገቡም በኋላ ባለቤት ወይንም ደግሞ ተከሳሽ መላኩ ባለቤቱን ያንቃትና ሶፋ ላይ በተወሰነ በጥፊ ከመታት በኋላ እንድትወርቅ ያደርጋታል። በአፍንጫዋን በተወሰነ ደም እንደመጣ ነው። የክሱን ወንጀል ስንመለከት ያገኘነው መረጃ የሚጠቁመው በዛ መሀል ግን እሱ ትቷት እንደተሰወረ ነው። እዛው ያ ነገር ከተፈጠረ በኋላ ነው እንግዲህ ሕይወቷ እንዳለፈም የተሰማው ማለት ነው። ቢሰወርም ግን ተከሳሹ በነገራችን ላይ ተፈልጎ ፍርድ ቤት መቅረብ ችሏል። ከዛም በኋላ ፍርድ ቤት በቀረበበት ሰዓትም እንግዲህ ይህንን ወንጀል ለምን ፈጸምክ የሚል ነገር ሲነሳበት ነበር። እሱም ሲናገር የነበረው ነገር ምንድ ነው ጥፋተኛ አይደለውም የሚል ነገር ነው። የጸቡ መነሻ እሷናት የሚል ነገር ነበረ ሲያነሳ አይነበረም። ሆኖም ግን በርካታ ምስክሮችም ሲቀርቡበት ነበር። ከዚያም በተጨማሪ የሕክምና ማስረጃም ከቀረበበት በኋላ እንግዲህ የራሱን የ ፍትህ ውሳኔ አግኝቷል ማለት ነው። ባለቤቱ ላይ ደግሞ በተለየ ይህንን ወንጀል መፈጸሙ እንግዲህ ከብዶበት እንዲታይ ነው የተደረገውና 19 ዓመት ጽኑ እስራት ተቀጥቷል ማለት ነው። በዚህን ያህል ጊዜ ውስጥ እንግዲህ የገዛ ባለቤቱን የገዛ ሚስቱ ገ19 ዓመት እስራት ተቀጥቷል። ምናልባት የፍርድ ቤት ውሳኔ እሱ በራሱ እየታየበት የራሱ ነገር ሊኖረው ይችላል። አ ምናልባት አንዳንዴ በሰዓቱ ልታልፋቸው የምችላቸው ስሜታዊነቶች እንግዲህ እንደዚ አይነት የህይወት መዘበራረቆች ሊከቱ ወይንም ደግሞ ሲከቱ ትመለከታለህና ምናልባት እነዚህ ገና ሁለት ወራቸው ነው። ገና ፍቅራቸውንም ጠግበው ያልጨረሱ ናቸው። ነገሮችንም በተወሰነ አረጋግተው መነጋገር የሚችሉበት ስሜት ላይ ያሉ ወጣቶች ነው የሚመስሉትና እንደዚህ አይነት ነገሮች ደግሞ በዚህ ያህል ጊዜ አብረው መኖር አብረው የጫጉላ ጊዜያቸውን እንኳን የጨረሱ አይነት ወጣቶች አይመስሉም። ለማንኛውም እንደዚ አይነት ነገር ተፈጥሮ ባለቤቱን በትንሽ ቅጽበት በሚባል ሁኔታ በጥፊ መቷት፣ በአፍንጫዋ ደም ከመጣ በኋላ ሶፋ ላይ ጥሏት ሲሄድ ነው እንግዲህ እሷ እዛ ህይወቷ ያለፈው። ከዛ በኋላ እሱም ተፈልጎ ፍርድ ቤት ቀርቦ በ19 ዓመት ጽኑ እስራት እንዲቀጣ ተወስኖበታል ማለት ነው። ለማንኛውም ግን በሰሞኑ ማለት ነው ይህ ወጣት በሁለት ወር ጊዜ ውስጥ እንግዲህ አብራው ስትኖር የነበረችውን ባለቤቱን ከገደለ በኋላ ይህ የፍትህ ውሳኔ ከተላለፈበት በኋላ በትልቁ መነጋገር ስለነበር ለአድማጮችም እንዲማሩበት በማለት መረጃውን አቅርበናል ማለት ነው ትንሽ ከበድ ይላል ለማንኛውም ግን ትልቁ መልእክት አስተላልፈዋል መጨረሻ ላይ በትግስት መታለፍ የሚችሉ ነገሮች በኋላ ላይ ትልቁ ዋጋ ያስከፍላሉ ና አድማጮቻችን ይህንን ስሰሙ የወንጀል ታሪኮቹን ስሰሙ ትንሽ ቆም ተብሎ እንዲታሰብ ሊያደርጉ ይችላሉ በሚል ነውና። ለማንኛውም ግን ፍቅር መልካም ነገር እንዳለ ሁሉ ጥሩ ጎኖች አሉት፣ መጥፎም ጎኖች ስለሚኖሩት ጥንቃቄ እንድታደርጉ ነው። አስተያየቶቻችሁን፣ የተሰማችሁን ማንኛውም አስተያየት መስጠት ትችላላችሁ ፌስቡክ ላይ። በዚህ ሳምንት ከተሰሙ የፍቅር ቀጠሮ ጉዳዮች ምናልባት አድማጮቻችን ብትሰሙት ትወዱታላችሁ ብለን የምናስበው ነገር ባለፈው ሳምንት ከአውሮፓ እስከ አዲስ አበባ ድረስ አነጋጋሪ የነበረው የሩዚና የፍቅር ታሪክና የሰርጉ ቀን ልዩ ትዕይንትን ነግረናችሁ ነበረ። በማህበራዊ ድረገጾች ላይ ትልቁ መነጋገሪያ ነበር ማለት ይቻላል። ልክ እንደ ፖለቲካ ነበር መነጋገሪያ የሆነው። በዚህ ሳምንት ጥሩ ጥሩ ሀሳቦችም ሰምተንበታል። በተጨማሪ ደግሞ ለእህታችን የተለያዩ ድጋፍ ሊያደርጉላት የቻሉ ለማድረግ ቃል የገቡ እንዲሁም በዝግጅት ላይ ያሉ ግለሰቦች አሉ። እነሱን ከልብ ማመስገን እንፈልጋለን። ሀገር ውስጥ በብዛት ብዙ አድማጮች ደውለዋል። በዝርዝር ሁሉም ለቁም ነገር እኛ ደውለን ላቸው ጥሩ ነገር ያደረጉትን ስም ዝርዝራቸውን ተናግረን ያው በክብር እናመሰግናለን። በውጭ ላይ ደግሞ ደውለው ከእሷ ጋር በመገናኘት ለመገናኘትም ፈቃደኛ በመሆን አንዳንድ ድጋፎችን ለማድረስ ከቻሉ ነገሮች የግለሰቦች እና እንዲሁም ማህበራት ውስጥ የተወሰኑትን ብናመሰግን ደስ ይለኛል። ታሪኳ ከተሰማ በኋላ ሮዚና በትልቁ መጽናናቷንና እንዲሁም ደግሞ ቢያንስ መተንፈስ መቻለዋ ለራሷ ለህሊና ትልቅ ረፍት እንደሰጣት ነግራናለች። ከፈረንሳይ ሀገር በጎ ህሊና የሚባል አንድ ማህበር አለ። የፍቅር ቀጠሮ አድማጮች ናቸው። እነሱ ወጣቶች ለሮዚናን ግንኙነት በማድረግ በስልክ የተለያዩ ፍላጎቶቿን ለማሟላት የተለያዩ ጥረቶችን እያደረጉ እንደሆኑ በቅርበት አሁንም እየተከታተሉ ነው። ስልክ ቁጥር ከኛ ከተቀበሉ በኋላ ከሷ ያላቸው ግንኙነትም እስካሁን ድረስ ጥሩ እንደሆነና መልካም ነገሮችን ለማድረግ እቅድ መያዝ ቸው አንድ ትልቅ ነገር ስለሆነ በጎ ህሊና ለተባለው በሃይማኖት ጉዳዮች ላይ ለሚሰሩት ወጣቶች እጅግ በጣም ከልብ እናመሰግናለን። በግለሰብ ደረጃ አቶ እንቁ የተባለው አድማጫችን ከሰሜን አሜሪካ እንደዚሁ ላደረግክልን ትብብርና እንዲሁም ደግሞ አድማጫ ባለታሪካችንን አናግረህ የተለያዩ በራሴ በኩል የሚደረጉ ነገሮችን ለማድረግ ቃል በገባሁ መሰረት እንድትፈጽም እያሳሰብን ላረከው መልካም ነገር ግን ከልብ እናመሰግናለን። እንዲሁም ደግሞ አቶ አማን ከእንደዛው ከሰሜን አሜሪካ ከልብ እናመሰግናለን። ከአውሮፓ እንደዚሁ ደግሞ በዚህ ሳምንት ውስጥ ሙሉ ለሙሉ እሷን አግኝቶ እኛ የምናጣራቸው ነገሮች ስላሉ ያው ቀጥታ ስለማናገናኝ ነው። ሙሉ ለሙሉ ጨርሰው ከእሷ ጋር የሚገናኙም ሰዎች አሉ። በሁሉም ግን እሷን ለመርዳት ያደረጉትን ጥረት አድማጮቻችን ከልብ እናመሰግናለን። በወሬ ብቻ እንዳይቀር፣ ብዙ በወሬ የቀሩብን ነገሮች አሉ ከዚህ በፊት። ስለዚህ እንደዚህ አይነት ነገሮች እንዳይደረጉ በዚህ አጋጣሚ እናሳስባለን። በዛውም እኛውም እየተከታተለን ለአድማጮች የምናሳውቅ ይሆናል ማለት ነው ምናልባት እዚህ መድረክ ላይ እንግዲህ ይህንን አጋጣሚ አግኝተን እኛም ስንናገር ወይም እነሱ የሚደረግላቸውን ድጋፎች በምንናገርበት ሰዓት እኛ አጋጣሚውን ከማመስገን ባለፈ በእነሱም ወይም ያንን ድጋፍ በሚያስፈልጋቸው ሰዎች ወይም ለዛ ድጋፍ አጋጣሚውን የተመቻችላቸው ሰዎች እነሱ ጋር የሚፈጠረውን ስሜት አለና ያንንም ስሜት ለመጠበቅ ያህል ነው። ከዚህ በፊት እንግዲህ እንደዚህ ይደረግላቸዋል እንደዚህ ይሰራላቸዋል ይፈጠርላቸዋል እየተባሉ ያንን ነገር ያላገኙ በርካታ የፍቅር ቀጠሮ ፕሮግራም ላይ ታሪካቸውን ያቀረቡ አጋጣሚያቸውን ያቀረቡ ያጋሩ ግለሰቦች ስላሉ ይችላሉ። እነሱ ጋርም የተፈጠነው ስሜት ስለምናቅነው ለማንኛውም ማንኛውም ይሄ ነገር እንዳይከሰት በድጋቢ ለማሳሰብ የወደድ ነው። ከዛ በተጨማሪ ሳምንት እንግዲህ ካሰማናቸው ጉዳዮች መካከል አንደኛው በ እንደዚሁ በመርከብ ላይ በሄደበት መንገድ ማለት ነው ያጋጠመውን ነገር ያጋራን ወጣት ገጠመኝ እናስታውሳለን እየሄደ ባለበት ሰዓት እንግዲህ ያ ታሪክ ተፈጠረ ወይንም ደግሞ ፍቅረኛውን በሞት አጣ ከዛ በኋላ እዚያ የነበረበት ስሜት በጣም የሚያሳዝን ስሜት እንደነበረ እንግዲህ በዚሁ የፍቅር ቀጠሮ ፕሮግራም ላይ አጋርተን ነበር በርካቶችም ከዚህ ጋር በተገናኘ የራሳቸውን ስሜት ሲሰጡ ነበረ በጣም አሳዛኝነቱን ከመግለጽ ባለፈ ማለት ነው የአንደኛው ወጣት ጉዳይ ግን በተወሰነ አገር ውስጥ የተፈጠረ ነገር ስለሆነ ተቀራራቢነት አለው የኔም ቢነሳ የሚል ያጋራን ሀሳብ አለ። እሱንም ወደ በኋላ ላይ ለፍቅር ቀጠሮ አድማጮች እናጋራለን። ሆኖም ግን ሌሎቹ ካስደመጥ ነው ታሪክ ባለፈ ማለት ነው የተሰማቸውን ነገር እንዲሁ ሲያጋሩ ነበር በጣም አነጋጋሪ ነገሮች አሉት። በነገራችን ላይ ወደ በኋላ ላይ ከዚህ ታሪክ ጋር በተገናኘ የራሴንም ነገር ቢሰሙት ብሎ ያጋራን ወጣት ማለት ነው። በሆነ አጋጣሚ ላይ እንግዲህ የተዋወቃት ወጣት ናት። እሱም በተመሳሳይ አደጋ ካጣት በኋላ የገባበት ስሜት ትንሽ ልብ የሚነካ ነው። ምንድን ነው የተፈጠረው? እንዴት ነው የተፈጠረው? እሱን ነገር ወደ በኋላ ላይ እንሰማለን ማለት ነው። እንግዲህ በዚህ ሳምንት ውስጥ ከያጋጠሙን ወይንም ደግሞ ሳምንት ካቀረብናቸው ጉዳዮች ጋር በተገናኘ ተመጡልን ሀሳቦች በተወሰነ አንዱን ለማንሳት ነው አብይ ያው በዚህ ሳምንት ውስጥ ሌላ የተከሰተው ስለ ፍቅር ቀጠሮ መረጃ ለመስጠት ልዩ እትሙን በተመለከተ የተወሰኑ ሀሳቦችን ማውሳት እንችላለን። መልካም ሳምንት። እንግዲህ የሰመር ዴቲንግ ወይም ደግሞ የክረምት ወቅት ተፈላላጊዎችን ለማስተናገድ ያዘጋጀ ነው ልዩ ፓኬጅ እንዲሁም ደግሞ መጽሄቶችን ለፍቅር ቀጠሮ ፕሮግራም ማዘጋጀታችንን መግለጻችንን ተከትሎ እንግዲህ በርካታ የፍቅር ቀጠሮ ፕሮግራም ተፈላላጊዎች ላይም ለመሳተፍ የሚፈልጉ ሰዎች ሲመዘገቡ እንደነበረ እናስታውሳለን። እነሱ እንግዲህ በዚህ ሳምንት አንድ የተለየው ነገር ምንድን ነው የፍቅር ቀጠሮ የመጽሄት ግዢ ማለት ነው በመፈጸም ለራሳቸው በማድረግ እንግዲህ የሚፈልጉትን ነገር እያገኙበት ነው ብለን እናስባለን። በርካቶችም ተመዝግበው እስካሁን መጽሄት ያልወሰዱ አሉ። በነገራችን ላይ እነሱም እንግዲህ እየተደወለላቸው አሉ። ገና የሚደወ ይወልላቸዋሉ ሁሉም ዝግጁ ሆነው እንዲጠብቁ ነው። ከበርካቶቹ ግን መልካም የሚባል ምስጋና ነው እያተረፍን የምንገኘው። ምክንያቱም በተወሰነ ሳምንት ያነሳነው ነገር ነበር። ምናልባት በሰመር ዴቲንግ ወይ በክረምት ወቅት ዴቲንግ ብቻ ሳይሆን በመጽሄቱን በኩል ቢሳተፉ ምን አይነት ጥቅሜታዎችን ያገኛሉ ብለን ስናነሳ ነበረ በርካታ መስፈርቶችን በአንድ ቦታ ነው እንግዲህ ቤታቸው ሆነው ቁጭ ብለው የሚመለከቱበት የሚያነቡበት ለራሴ ይሆናል ብለውም የሚመርጡትን አጋጣሚ የሚፈጥሩበት መሆኑን ከተናገርም በኋላ እንግዲህ ይህንን ነገር ለማድረግ ማለት ነው መጽሄቱን እየመጡ ቢሮችን ድረስ ሲገዙ ነበር። ለማንኛውም ወደ በኋላ ላይም ተጨማሪ ነገሮችን እናነሳለን። አሁንም ግን መናገር የምንፈልገው ነገር ምንድን ነው መጽሄቱን በመግዛት የእድሉ ተጠቃሚ እንድትሆኑ ነው። በዚህ አጋጣሚ ማሳሰብ የምንወደው በቀጣዩ ህትማችን ግን በትልቁ የሚጠበቅ አንድ ጉዳይ አለ። አዎ ከዛ በፊ እዚህ ጋር ለመጨመር አሌክስ፣ በአንድ እስከ ሶስት መቶ ሰዎች ተመዝግበዋል ለመውሰድ ምክንያቱም በቁጥር መጠናቸው ብቻ ለማሳተም ስለምንፈልግ በዛ መጠን እንዲመቸን ብለን ነው። ስለዚህ ኦርደር ያደረጋችሁ ወይም ትእዛዝ የሰጣችሁ አድማጮቻችን በተመዘገባችሁት መሰረት የቀራችሁ ስላላችሁ ተደውሎላችሁም ያልመጣችሁ አላችሁ። የመጣችሁም እንደዚሁ ከወሰዳችሁት ውስጥ የቀሩ ስላሉ መታችሁ ከነገ ጀምሮ ቢሯችን ሜክሲኮ ኬክ ህንፃ ሶስተኛ ፎቅ ላይ ቢሮ ቁጥር 344 ተዝባሩ ለተ ላይ መታችሁ መውሰድ ትችላላችሁ። ገበያ ላይ ስለማይሸጥ ይህ መጽሔት ፕራይቬሲን የጠበቀ ቤቱ አንድ ሰው ቁጭ ብሎ የሚፈልገው ሰው ጋር እቺ የኔ መስፈርት ታሟላለች ብሎ ደውሎ የሚገናኝበት ስለሆነ ብዙ አማራጮችን የፈጠረ ነው። እስከ ዛሬ ያልተስተናገዱትም ሰዎች እዛ ውስጥ ተካተውበታል። ስለዚህ ብዙ አድማጮቻችን ይህን ነገር ብትጠቀሙበት መልካም ነው። አሁን አንተ ካልከው አንጻር ደግሞ ሁለተኛ እትሙ ደግሞ በይበልጥ አድማጮችን ትኩረት ይስባል ብለን እናስባለን። ምክንያቱም ብዙ አማራጮችና ፍላጎቶች ስላሉ የፍቅር ቀጠሮ ፕሮግራም ሀገር ቤት ውስጥ ካሉ ሰዎች በተጨማሪ በውጭ ዓለም የሚኖሩ በጣም በርካታ ኢትዮጵያውያን በስራ ዓለም ውስጥ ስለሚያሳልፉ ትክክለኛ ቤተሰብ ለመመስረት እድሉና ጊዜውን ላያገኝ ይችላሉ። ይህን እድል ለማመቻቸት ፕሮግራሙ በትልቁ እየሰራ እንደሆነ ይታወቃል። በሚቀጥለው እትማችን ሙሉ ለሙሉ ከአውሮፓ ከአሜሪካ ከአረብ ሀገራት ከተለያዩ አለም የኢትዮጵያ የሚኖሩ ኢትዮጵያውያን የሚኖሩ ብቻና ብቻ የተካተቱበት፣ ነገር ግን ኢትዮጵያውያን ሚስቶችና ባሎችን ብቻ የሚፈልጉ ማግባት የሚፈልጉትን እነሱን የሚያካትት እትም ይሆናል የሚወጣው። ቀጥታ ደግሞ ለየት የሚያደርገው ስልክ ቁጥሮቹም ተጽፈው ነው የሚሰጠው። ስለዚህ አድማጮች የበለጠ ቦታ አስይዘው ቀድሞ ካልተመዘገቡ ግን፣ ምክንያቱም ፕራይቬሲ ነው ወይም የግል መብትን የጠበቀ ነገር ስለሆነ ከነገም ጀምሮ ኦርደር አድርገው በዛ በተዘጋጀላቸው መውሰድ ነው የሚችሉትና ስልክ ቁጥሮችን መናገር እንችላለን አሁን አድማጮቻችን። ስለዚህ እዛ ስልክ ቁጥሮች ላይ በመደወል ነገ የቀሩትን ህትሞች መግዛት የምትፈልጉ በሚቀጥለው ደግሞ ወር አሁን ከአስራ አምስት ቀን በኋላ ነው የሚወጣው እዛ ላይ ለመውጣትና ገዝቶ እዛ ላይ ለማየት የምትፈልጉ አድማጮቻችን ካላችሁ ደግሞ በስልክ ቁጥሮቻችን አንድ ስልክ አለ በዚህ ለመጽሔት ብቻ የሚያገለግል ስልክ ቁጥር 0983 796420። ደግመዋለሁ። 0983 796420 አሁንም ደግመዋለሁ። 0983 796420 ላይ ደውላችሁ ቦታ ማስያዝ ትችላላችሁ። ቀድማችሁ ቦታ ለማይዞ ደግሞ ያው ምናልባት ሊያልቀባችሁ ስለሚችል ብለን ነውና የቀሩትንም በዚህ ወር የታተመውን ለአንድ ወር ስለሚያገለግል መጠቀም ትችላላችሁ አድማጮቻችን ለበለጠ ደግሞ ነገ ሙሉ ለሙሉ ቢሮችን ድረስ መጥታችሁ መውሰድ ትችላላችሁ። ኬኬር ህንፃ ሶስተኛ ፎቅ ላይ ቢሮ ቁጥር 344 ህዝብ አር 2 የፍቅር ቀጠሮ ቢሮ ነው ማለት ነው። አድማጮቻችን እስከ ስድስት ሰአት ድረስ እንቀጥላለን። ሙዚቃን ጋብዛችሁና ስንመለስ የተለያዩ አስተዋወቅ ናቸው ጉዳዮች አሉ። ከተጋቡ ገና በሁለት ወር ጊዜ ውስጥ ሚስቱን ስለገደለው አንድ ግለሰብ አጠገቡ የነበረችውን ፍቅረኛውን በፌስቡክ ህይወቷ ማለፉን የሰማው አሳዛኝ የግለሰብ ገጠመኝ በድምፅ እናሰማቸዋለን በተለይ አድማጮች ብትዝናኑበት በጣም ደስ ይለናል ብለን የምናስበው ሴቶች ስለወንዶች ወንዶች ስለ ሴቶች የሚወዷቸውን የሰውነት ክፍል የሚናገሩበት ነው እኛ ሳምንቱ ሙሉ ስንስቅበት የነበረ ነው ዛሬ አድማጮች እንዲዝናኑ ቢችሉ እንዲሁም ደስ ይለናል ምናልባት የወንዶችን ሀሳብ ስናነሳ ያው ብዙዎቻችን በጣም እየሳቅን ነበረ ስንሰማ የነበረው እና ያልታዩ ቦታዎች ሁሉ ወይንም ደግሞ ይሄ አንዳንድ የራስን ፍላጎት ነው የምንገልጸው፣ ግንባር፣ ጥርስ፣ እነሱ። ለማንኛውም እስቲ በዛሬው ዕለት ደግሞ የትኛው የሰውነት አካል ተካቷል በሴቶች በኩል በወንዶችም ደግሞ ቀሩ የተባሉ ስለነበሩ እነሱም የተካተቱበት ስላለ እንሰማለን። ብዙዎች ደግሞ በጉጉት ይጠብቁታል ብለን ነው እንዳስቡ መልካም አድማጮቻችን፣ ሙዚቃ እንስ ማናን እንመለሳለን። ኢትዮጵያ ለዘላለም ትኖር፣ ኢትዮጵያ ለዘላለም ትኖር፣ ኢትዮጵያ ለዘላለም ትኖር።